በዓለማችን በነጮቹ በተለይም በእንግሊዞቹ ተፈልጎ ታስሶና ታድኖ ያልተገኘና ያልተጠና ምን ነገር አለ? በምድር ላይ ከሚንቀሳቀሱት፣ በውሃ ውስጥ ከሚኖሩት፣ በሰማይ ላይ ከሚበሩት የሰው ዘር ጀምሮ የእንስሳት፣ የእፅዋት፣ የአዋፋት ብቻ ሳይሆን በአይን የማይታዩ ተዋሳያንን ሳይቀሩ ዘር ማንዘራቸው ተፈልጎ ታስሶ ተገኝቶ ተጠንቷል። ከመሬት በታች ወርቅ፣ ዳይመንድ፣ ነዳጅ፣ ዩራኒየም፣ ማግኔዚየም፣ ፕላቲኒየም፣ ምንትሴ ቅብርጥሴ እንደው ምኑና ስንቱ ይቆጠራል። የማዕድን ቆጠራውን እንተውና ከ60 ሚሊዮን ዓመታት በፊት ዳይኖሶር የሚባል ሰማይ ጠቀስ ግዙፍ እንስሳ ነበር እያሉ ሲነግሩን ተረት ይመስለን የነበረው ዳይኖሶርን ቆፍረው አጽሙን አውጥተውና ገጥመው በእንግሊዝ ብሔራዊ ሙዚየም ገትረውት ለህዝብ እያስጐበኙት መሆኑ የቅርብ ጊዜ ትውስታችን ነው። ምን ይሄ ብቻ በምድር ላይ ስድስተኛና ሰባተኛ አህጉርና ህዝብ እንዳለ በመጠርጠር ፈልገው አስሰውና አግኝተው በቅኝ ግዛት ገዝተው ያሳዩን እንዴት ይረሳል? ከሰማይ በላይም እነ ጨረቃንና እነ ማርስንም ሳይቀር ፈልገው አስሰው አግኝተው ውስጣቸውን በማጥናት ላይ መሆናቸው እንዲሁ የአደባባይ ሐቅ ነው። እንግዲህ ይውላችሁ ክቡራንና ክቡራት በምድር ላይ ከምድር በታች ከምድር በላይና ከሰማይም በላይ ፈልገው አስሰው የሚያገኙት ምንም የማይሳናቸው የሚመስሉት እንግሊዞችና የበኩር ልጃቸው አሜሪካን ፈልገው በርብረው አድነው ማግኘት ያልቻሉት አንድ ነገር ብቻ አለ። እሱም የጠፋው ታቦት the lost of the ark የተወደዳችሁ የሸጋዋ ቤተሰቦች ክቡራን አድማጭና ተመልካቾቻችን፣ ዛሬ የዚህ የሸጋዋ ዩቲዩብ ቻናል የምንጊዜም አጋርና ወዳጃችን የሆነው ታሪኩ ከአራት ኪሎ የዚች ምድር ጠቢባን በየጊዜው ትንግርት እየሆነባቸው ስላለው ስለ ታቦተ ጽዮን ወይም ዘ አርክ ኦፍ ዘ ኮቨናንት አስደናቂ የሆነ ጽሑፍ አጋርቶናል። እኛም ይህንን አስደናቂ የሆነ ጽሑፍ ወደ እናንተ ይዘንላችሁ መጥተናል። ውድ ቤተሰቦች ይህንን ተወዳጅ ዝግጅት እንደተለመደው ሰብስክራይብና ሼር በማድረግ ለወዳጆ ያጋሩ። ሸጋዋ ነኝ፣ አብረን እንቆይ። እንግዲህ ይኸውላችሁ የእቃው ባለቤት እኛ ምንጊዜም ይመስገን የምንለው እግዚአብሔር ነው። በአደራ የተሰጣቸውና ታቦቱ የጠፋባቸው እስራኤላውያን ናቸው። በፍለጋ ላይ ያሉት ግን እንግሊዝና አሜሪካ ናቸው። ለምን የጠፋባቸው እያሉ ያልጠፋባቸው፣ እንዲህ መከራ የሚበሉት ግን ለምን ይሆን? ጄምስ ብሩስ ወደ ኢትዮጵያ ከመምጣቱ በፊት ለዚሁ ጉዳይ ይመጡ የነበሩትን ሚሽነሪዎች ቄስ ተብዬዎችን ትተን የኢትዮጵያ ጠንቅ ከሆነው ጀምስ ብሩስ ከመጣበት ጊዜ ጀምሮ ብቻ ዘመኑን ብንቆጥረው ከአምስት መቶ አመት በላይ ይህንን ታቦተ ጽዮን ፍለጋ ሲዳክሩ ኖረዋል። በዚህ አምስት መቶ አመት ውስጥ በሰበብ አስባቡ ወደ ኢትዮጵያ እየተላኩ ሲሰልሉ የነበሩትን ሚሽነሪዎችን፣ ቄሶችን፣ አሳሾችን፣ ጳጳስ ተብዬዎችን ወደ ጎን ትተን ከዚሁ ጎን ለጎን በዓለም ላይ ይሰራጩ የነበሩትን የማወናበጃ ጽሑፎችን ሁሉ ትተን በዚሁ በጠፋው ታቦት ዙሪያ ብቻ ስንት መጻሕፍቶች በስንት የታሪክ ጸሐፊዎች እንደተጻፉ እንንገራችሁ። ይገርማል ውድ አድማጭና ተመልካቶቻችን፣ እንዳትደነቁ እኛም አናውቀውምና። ምክንያቱም የመጻሕፍቶቹ ቁጥር መብዛት አሰልቺ ሆኖ ለጊዜው ስላገኝ ነው። መቁጠሩን ትተን እናንተም እንድትታዘቡት የመጻሕፍቶቹን ፎቶ በቪዲዮ ስላይድ አስደግፈን ለእናንተ ማሳየቱን መርጠናል። እነሆ ኮምኩሙት። እንግዲህ በስክሪኑ ላይ እንደምታዩት ይሄ ሁሉ መጽሐፍት የተጻፈው ስለ ጠፋው ታቦት ነው። ስንት ፊልሞች ተሰርተዋል? ስንትስ የቴሌቪዥን ድራማ ተሰርተዋል? ስንትስ ማጋዚኖች በዚሁ በጠፋው ታቦት ዙሪያ ታትመዋል? ስንት የምርምር መጻሕፍቶች ስለዚሁ ስለ ጠፋው ታቦት ይጻፉ እንደነበር እኛ ከምንዘረዝርላችሁ ይልቅ እናንተው አድማጭና ተመልካቾቻችን ዊኪፒዲያ ድረገጽ ውስጥ ገብታችሁ ራሳችሁ ብታዩት ይሻላል ብለን እነሆ ድረገጹን ትተንላችኋል! ዊኪፒዲያ ውስጥ በመግባት ደ ሎስት አርክ ኦፍ ደ ኮቨናንት ብላችሁ ብትጽፉለት ታገኙታላችሁ። ወደ ፊልሞቹ ስንመጣ አንድ አስገራሚ ነገርን እናያለን። እሱም ምን መሰላችሁ በዓለማችን ላይ የመጀመሪያውን ድምፅ የሌለው ፊልም የተሠራው በ1888 እንደ ኤሮፕያን አቆጣጠር ያው እንደተለመደው በእንግሊዝ ተሰራ። ከ31 ዓመት በኋላ በ1927 ዓ. ምረት በእነሱ ዘመን አቆጣጠር ደግሞ ምስልና ድምፅ ተዋህደው ድምጽ ያለው ፊልም ለመጀመሪያ ጊዜ በልጇ በአሜሪካ ተሰራ። ይህ ደ ጃዝ ሲንገር የተሰኘው በዓለም የመጀመሪያው ድምፅ ያለው ፊልም በወጣ በ24 ዓመቱ በ1951 ዓ. ምረት በእነሱ ዘመን አቆጣጠር የመጀመሪያው ታቦቱን የተመለከተ ፊልም ተሰራ። ልብ በሉ። የመጀመሪያው ድምጽ ያለው ፊልም በተሰራ በ24 ዓመቱ የዛሬ 7 ዓመት ጀምሮ ስለዚሁ ታቦት ፊልሞች ይሰሩ ነበር። አሁንም ይጻፋል፣ ይሰራል፣ ይወራል። እስካሁን እየቆጠርን ያለ ነው። ህትመት ሲመጣ ጋዜጣ፣ መጽሔት፣ መጽሐፍ፣ ጥናታዊ ጽሑፍ፣ ቴሌቪዥን ሲመጣ በሱ፣ ፊልም ሲጀመር በፊልሙ፣ አሁን ደግሞ በዘመነ ኢንተርኔት በመጣውና በሚመጣው አዳዲስ ቴክኖሎጂ ሁሉ ቅድሚያ ሰጥተው የሚያሰራጩት ጉዳይ ቢኖር ይህው የጠፋው ታቦት ጉዳይ ነው። አትገረመም? አንተ ማለት እንግዲህ ይኸው ነው ክብራን አድማጭና ተመልካቾቻችን። ይህንን መራራ እውነት ለማጣራትና እኛንም ለመታዘብ እንድትችሉ ኢንተርኔት ከፍታችሁ በማንኛውም ድህረ ገጽ ላይ ዘ ሎስት አርክ ኦፍ ዘ ኮቨናንት ብላችሁ ሰርች እንድታደርጉ በድጋሚ እንጠይቃችኋለን። በዚህ ጽሑፍ አዘጋጅ እምነት በምድራችን ላይ ከመጽሐፍ ቅዱስ ውጭ ከተጻፉ መጻሕፍት ወይም ስነ ጽሑፎች ውስጥ በአንድ ጉዳይ ላይ ብቻ ያተኮሩና ለረጅም ዓመታት በብዙ ጸሐፍት የተጻፉ ሁለት ጉዳዮች አሉ። እነሱም አንደኛው ስለ ፕሪስተንድ ጆን ወይም ቄስ ንጉስ ዮሐንስ ይባል ስለነበረው ንጉስ ሲሆን ይህ ንጉስ አንዴ ኢትዮጵያው ነው ሲሉ ሌላ ጊዜ እንደው በደፈናው አፍሪካዊ ንጉስ ነበር ሲሉት፣ ቻይና በበኩሏ የኔ ንጉስ ነበር ስትለው የነበረችው ሰው ስለ ፕሪስተን ጆን ከ15ኛው ክፍለ ዘመን ጀምሮ ስፍር ቁጥር የሌለው ታሪክ ተጽፏል። ሁለተኛው ከ14ኛውና 15ኛው ክፍለ ዘመን ጀምሮ ካለፉት 500 ዓመታት በላይ ሲጽፉት የነበረው አንድ ጉዳይ ቢኖር ይኸው የፈረደበት የጠፋው የቃል ኪዳን ታቦት ወይም ደግሞ ዘሎስ ጣርኮቭ ዘኮቭናንት ነው። ክቡራን የሸጋዋ ዩቲዩብ ታዳሚዎች፣ እስቲ አንዳንድ ቀላል የሚመስሉ ጥያቄዎችን እያነሳን እንጨዋወት። እናንተም እስቲ ተወያዩበት። እነዚህ ሁሉ የታሪክ ጸሐፊዎችና ተመራማሪዎች ለምን በጠፋው ታቦት ላይ ሲጽፉና ሲመራመሩ ጊዜ ያጠፋሉ? እነ እንግሊዝና አሜሪካስ ታቦቱ ምን ሊያደርግላቸው ይፈልጉታል? እነዚህ ሀገሮች ማንኛውም ተአምር ፈጠራና ድርጊት በሳይንሳዊ መንገድ ካልተረጋገጠ ተቀባይነት የለውም የሚሉና ዓለምን ሁሉ ስለ ሳይንስ አስተምረው አሳምነው ያጠመቁ ሀገሮች አይደሉምን? ታዲያ ታቦቱን ለምን ይፈልጉታል? እደግመዋለሁ፣ ታዲያ ታቦቱን ለምን ይፈልጉታል? እኛስ ኢትዮጵያውያን ስለ ታቦተ ጽዮን ያለን ግንዛቤ ምን ያህል ነው? እንደ ሰበካ እንዳይወሰድብን ይቅርታ እየጠየቅን በአገራችን በፖሊስ የቴሌቪዥንና የሬዲዮ ፕሮግራም ላይ የቀረቡ አስገራሚ ዜናዎች ነበሩ። ጽላት ለመሸጥ ሲሞክሩ የተያዙ ሰዎች። በወሬ ደረጃም ብዙ ነገር ሲባል እንሰማ ነበር። እከሌ ጽላት ሽጦኖ፣ ያለፈለት እከሌ ኮ ታቦትና ጽላት ሽጦኖ ሀብታም የሆነው ምናምን ምናምን ሲሉ እንሰማ ነበር። ለመሆኑ ለማን ነው የሚሸጡት? ገዢዎቹ ምን አይነት ሰዎች ናቸው ብለን ብንጠይቅ፣ አረቦች ናቸው ይሉን ነበር። የአረብ ሀገሮች በአብዛኛው ሙስሊሞች ናቸው። ሊቀድሱበት ነው ወይስ ሊቆርቡበት ነው የሚገዙት? ጃል ክቡራን፣ እነዚህን ጥያቄዎች አስቡባቸው። በእኛ በኩል ገዢዎቹ ምዕራባውያኑ እንደሆኑ እናምናለን። ምክንያቱም እስካሁን ድረስ እያወራን የነበረው ስለ ታቦቱ ፈላጊዎች 500 ዓመታት የፈጀ ታሪካዊ አመጣጣቸውን ስለነበር ነው። ይህ ማለት ከ14ተኛው ክፍለ ዘመን ጀምሮ አንዴ ሚሽነሪ አንዳንዴ አስተማሪ አንዳንዴ አማካሪና ሌላም የሽፋን ስም እየሰጡ ሰላይም ዘራፊም ሲልኩ የነበሩና በወረራም ገብተው የክርስቲያን መጽሐፍትን የተለያዩ ታቦቶችን ዘርፈው መውጣታቸው አይዘነጋም። ለዚህም ነው በኢህአዴግ ዘመነ መንግስት፣ ከእንግሊዝ መንግስት ጋር በመደራደር የተወሰኑ ታቦቶችና ጽላቶችን ማስመለስ የተቻለው። ይህ የሚያሳየን ነገር እነዚህ የተማሩ መሀይሞች በወረራም በዘረፋም ማግኘት ያቃታ ቸውን ዋናውን የእግዚአብሔርን ዕቃ ታቦተ ጽዮንን በግዢ ለማግኘት ሲጥሩ እንደነበር ነው። ክቡራን የሸጋው ዋይቲው አድማጭና ተመልካቾቻችን የምንጊዜም አጋርና ወዳጃችን ታሪኩ ከአራት ኪሎ ያዘጋጀውን ጽሑፍ እንደሚከተለው ለእናንተ አቀረብን። እንደምትወዱት ተስፋ እናደርጋለን። ውድ ቤተሰቦች በሚቀጥለው ልዩና ተወዳጅ ፕሮግራማችን ተመልሰን እስከምንገናኝ ሸጋዋ ነበርኩ። ሰላም።